በሰማያት የከበደን ለዘላለም በእኛ ላይ የተጣበቀ ክፉ ነገር ሁሉ በኢየሱስ ክርስቶስም ይወገድ። በኢየሱስ ክርስቶስም ከእኛ ይነቀል። በኢየሱስ ክርስቶስም ከእኛ ይፋቅ። አምላኬ መታወቂያችን ክብር ነው። መታወቂያችን ጽድቅ ነው። መታወቂያችን ቅድስና፣ መታወቂያችን ልጅነት፣ መታወቂያችን ክርስቶስን መምሰል ነው። ከዚህ ውጭ የሆነ ማንኛውም ጠማማ የሆነ ከዓለም የሆነ ከስጋ የሆነ ከአሮጌም ማንነት የሆነ ነገር ሁሉ ከእኛ በኢየሱስ ክርስቶስም ይፋቅ። አምላካችን ከማይጠፋ አድፈትም ከሌለበት እውነተኛ ከሆነ ውልደት ከክርስቶስ ኢየሱስ ሞትና ትንሣኤ ተወልደናል። በዚህም በተወለንበት ዳግም ውልደት በተቀበልነው የጽድቅ ሕይወት ዓለምንና ምኞትን ድል የሚነሳ ሕይወትን ተቀብለናልና እግዚአብሔር አምላክ በዚህ ድል በዚህ እውነት ጸንተን በመቆም አንተም በማምለክ አንተም በማክበር እግዚአብሔር አምላኪ ሆይ ልባችንን ሀሳባችንን አእምሮችንን ሁሉ ለአንተ አስገዝተን በመኖር እንድንጸና እግዚአብሔር ሆይ በኢየሱስ ክርስቶስም ጸጋን እንድታበዛልን እንለመናለን። እግዚአብሔር ሆይ ልጅነታችንን መመረጣችንን መጠራታችንን የትንሣኤው ሕይወታችንን ማንነታችንን የማይወክል የማይመስል ማንኛውም ጠማማና ከንቱ ነገር፣ ርካሽና ተራ ነገር ከእኛ በኢየሱስ ክርስቶስ ስም ይራቅ። አምላኬ ጸጋ ይክበበን፣ አምላኬ መንፈስ ይክበበን፣ አምላኬ ክብርህ ይጋር፣ አምላኬ ብርሃነ በሕይወታችን ይብራ። ዓለምን የሚያሸንፈው እምነታችን ነው ተብሎ እንደተጻፈ እግዚአብሔሩ የእምነት ኃይል የፍቅር ኃይል የተስፋ ኃይል እግዚአብሔር በውስጣችን በኢየሱስም ዘልቆ ገብቶ እንዲተከል እንጸልያለን። አምላኬ ሆይ ሕይወትም ባዶ፣ ብኩን፣ ርካሽ፣ ፍሬ አልባና ከሳራ የሚያደርግ እግዚአብሔር አምላክ የአሮጌነት መንፈስ የአሮጌነትና እግዚአብሔር አምላክ የኋላ ማንነት ነውና ከእኛ በኢየሱስ ክርስቶስ ፈጽሞ ይራቅ ፈጽሞ ይራቅ። አምላኬ ሆይ የብርሃን ልጆችነን ነን። የዓለም ብርሃን የምድር ጨው ነን። እግዚአብሔር አምላክ ሆይ እንደ ማንነታችን እንደ ልጅነታችን እንደ መወደዳችን እንደ መከበራችን እግዚአብሔር አምላክ ከዓለም ወደ ዘላለም ሕይወት ያፈለስከን ከሞት ወደ ዘላለም ሕይወት ያፈለስከን ነቅለህ ያወጣህን በሕይወትም መዝገብ ላይ ሰማችንን የጻፍክ በመንግሥተ ሰማያትም ላይ ሥራችንን የሰደድክ የተከልከን አምላካችን እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። እኛም ደግሞ ጌታ ሆይ ባመንበት እምነት በተቀበልነው እውነት ጸንተን በመቆም ለአንተ ክብርና ፍቃድ፣ ለአንተ ሀሳብን በመታዘዝ እንድንገዛ ለተለስ ጸጋና አብዛልን። እግዚአብሔር መንፈስ ቅዱስን በሙላት ሙላብን። እግዚአብሔር ሆይ ርካሹን ተራውን ነገር ከእኛ ውስጥ እንቀልልን። እግዚአብሔር ንጹሕ ልብን ፍጠርልኝ ቀናውን መንፈስ በእኔ ውስጥ አድስ ተብሎ እንደተጻፈ ጌታ ሆይ ንጹሕ ልብን ፍጠርልኝ አምላኬ፣ ተባረከውን ልብ ፍጠርልኝ አምላኬ፣ ለአንተ ክብር የሆነውን ማንነትን ፍጠርልን። አንጸን ቅጠረን፣ ቅረጸን አምላኬ ወደ እውነት፣ ወደ ህይወት ሁሌ ጊዜ ምራን የገዛ ምኞታችንና መሻትን መሻታችን ለዓለምም ከንቱ ለዲያብሎስ የሚሸንገላ ላጋንንተ ምን ፈላጻ ሳልፋ ሰጠንምና፣ እናመሰግናለን። በመንገድህ በሕይወትህ እግዚአብሔር አምላክ ሆይ ተመራና፣ አለ መሪያችን ነታውቃለ፣ እውነተኛ ጌታችን ነው። ባንተ ሁል ጊዜ እንታመናለን። ክብር ምስጋና ላንተ ይሁን። ዲያብሎስ ምክር ሁሉ ከንቱ ይሁን። እግዚአብሔር ሆይ ጊዜውን ሰዓቱን አንተ ተረከ፣ መግባት መውጣታችን ሁሉ ባርክልን። እግዚአብሔር ወይ ከአደጋ ከክፉ ነገር ከመክሰፍ ሁሉ ሰውረን። ለሁሉና ማስገናለን እና ከብራሃለን ጌታችን በመድኃኒታችን ኢየሱስ ክርስቶስ ስም ጸለይን፣ አሜን።